ብልጽግና አዲስ ኮማንዶ ጦር በተለያዩ የአገሪቱ ክፍሎች ሊያሰማራ ነው። አገዛዙ ልዩ የጸረ ሽብር ኮማንዶ ኃይል ሲል የጠራውን ኃይል ለምን ተልእኮ እንዳዘጋጀው ዜናችን ምላሽ አለው። ህዋት በአፋር ጦርነቱን ጀምረዋል። በራያ ከፍተኛውን ጦር አስጠግተዋል። ከባድ መሳሪያዎችም መጓጓዝ ጀምረዋል። በአማራ አፋርና ትግራይ ሶስት ማዕዘን ቀጠናዎች አዳሩንና ውሎውን የተካሄዱ ወታደራዊ ሁነቶችን በዝርዝር ይዘናል። በሌላ በኩል በአፋር ሰማይ ስር ዛሬ ከማለዳው ጀምሮ ተከታታይነት ያላቸው የአየር ኃይል ቅኝቶች ተደርገዋል። ቅኝቱ ከመቀሌ በስተ ምስራቅ አቅጣጫ ያሉ የቅርብ አካባቢዎችንም ያካተተ መሆኑ በወታደራዊ መረጃው ላይ ተመላክተዋል። ዝርዝሩ ተሰናድተዋል። የአብይ አህመድ አማካሪ አቶ ጌታቸው ረዳ የአፋሩን ውጌ መሩት ሲሉ የጠቀሷቸው ሁለት የወቅቱ ቁልፍ የህወሓት ጄኔራሎችን በተመለከተ ዝርዝር ወታደራዊ መረጃ ይዘናል። ህዋት ስለታጠቃቸው ዘመናዊ ከባድ መሳሪያዎችን በተመለከተም ሌላኛው መረጃችን ነው። በውትድርና ቋንቋ የአፋሩ ጥቃት ምናልባትም ማሳሳቻ ሊሆን ይችላል። ሁሉም ትኩረቱ አፋር ላይ በሆነበት ሰዓት ጥቃቱ ወደ ወልቃይት ሊዞር ይችላል። እኛ ግን ሁላይም ዝግጁ ነን። ይህንን ያሉት ህዝባዊነት መሰረቱ የሆነው የተከዜ ዘብ አመራሮች ናቸው። ወታደራዊ አቅምና የውጊያ ችሎታው በፍጥነት በማድረግ ላይ የሚገኘው የተከዜ ዘብ አሁናዊ ዝግጁነቱን በተመለከተ በዜና ወጃችን ተመልክተነዋል።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 ህወሓት በአፋር ጦርነቱን ጀምረዋል። በራያ ከፍተኛውን ጦር አስጠግተዋል። ወታደራዊ ውጥረቱ ወደ ግንባር ጦር በማምራት ላይ ነው። ከፍተኛ የጦርነት ዝግጅት ሲያደርግ የቆየው ህወሓት ዘመቻ መክት ሲል የሰየመውንና በጦረኝነት ታሪኩ የመጨረሻ ያለውን ጦርነት በመጀመር ላይ ነው። ቀዳሚውን ጥይት በመተኮስም ወደ መደበኛ ውጊያ ገብተዋል። በአፋር ክልል ስድስት መንደሮችን በኃይል ተቆጣጥሮ ሲያድር፣ በአማራ ክልል በራያ ግንባር ደግሞ በሁለት አቅጣጫ ከፍተኛ ጦሩንና ጦር መሳሪያ ማስጠጋቱን ወታደራዊ ምንጮች ጠቁመው አንደኛው ባቡር መስመሩን ተከትሎ ያስጠጋው ጦር መሳሪያ ሲሆን፣ ሁለተኛው ባላማጣ በሰሜን ምዕራብ አቅጣጫ መረባ አካባቢ ወደ ቦታ ማርያምና ወደ አፋር ግንባር ያስጠጋው አዲስ ኃይል ነው። በዚህ ቀጠና ከፍተኛ መሳሪያዎችን ጭምር አንቀሳቅሷል። በራያ አዘቦ ዋጅራት ቀጠና ራያ ሞኒ አቅራቢያ ህልዳጋ በተባለ አካባቢ ከፍተኛ ኃይሉን አስጠግቷል። ይህንን ተከትሎ የመጋሌ ከተማ ህዝብ ከተማ ለቆ በመውጣት ላይ ነው። በተመሳሳይ ባላማጣ ከተማ ህዋት ወረቀት በትኗል። ይህም ውጥረቱን ከፍ አድርጎታል። በጉዳዩ ላይ የአፋር ክልላዊ መንግስት በሰጠው መግለጫ የህወሓት ቡድን የአፋር ክልል ወሰንን ተሻግሮ በመግባት ስድስት መንደሮችን መውረሩን በመግለጽ ከድርጊቱ በአስቸኳይ ካልተቆጠመ ራሱን ከውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣ አስጠንቅቋል። ትናንት ምሽቱን በኢትዮጵያ ሰዓት አምስት ሰዓት ገደማ በክልሉ ኮሚኒኬሽን ቢሮ አማካኝነት የወጣው የክልላዊ መንግስቱ አጭር መግለጫ ጠብ አጫሪና ከጥፋቱ የማይማረው ሲል የጠራው የህወሓት ቡድን ከምሽቱ አንድ ሰዓት ገደማ በአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ መክፈቱን አስታውቋል። በሞርተርና በዙ 23 ድብደባ ተፈጽሞባቸዋል የተባሉት አካባቢዎች በአፋር ክልል ዞን ሁለት መጋሌ ወረዳ ቶንሳ ቀበሌ የሚገኙ አካባቢዎች መሆናቸውንም ክልሉ ገልጿል። የህወሓት ቡድን በወረራ ጥቃት ፈጽሞባቸዋል የተባሉት አካባቢዎች ዋራ አና ሚልኪ የሚል መጠሪያ ያላቸው ናቸው። በዚህ ግንባር አሁንም ከባድ መሳሪያ እየተጓጓዘ ከመሆኑ ጋር ተያይዞ ውጥረቱ ጨምረዋል። የብልጽግናው አገዛዝ በበኩሉ በአፋር ሰማይ ስር ዛሬ ከማለዳው ጀምሮ ተከታታይነት ያላቸው የአየር ኃይል ቅኝቶችን ሲያደርግ ማርፈዱ ተሰምተዋል። ቅኝቱ ከመቀሌ በስተ ምስራቅ አቅጣጫ ያሉ የቅርብ አካባቢዎችንም ያካተተ መሆኑ በወታደራዊ መረጃው ላይ ተመላክተዋል። የህወሓት ታጣቂ ኃይሎች ወደ አፋር ክልል ገብተው የያዟቸውን ቀጠናዎች ጨምሮ በርከት ያሉ አካባቢዎችን የአየር ኃይሉ ቅኝት ሲያደርግ ያረፈደው ለማጥቃት ይሁን ለማስፈራራት እስካሁን የታወቀ ነገር የለም። በተመሳሳይ ይህ ዜና እስከጠናቀረበት እኩለ ቀን ድረስ በጉዳዩ ላይ ከአፋር ክልላዊ መስተዳድር በስተቀር የብልጽግናው አገዛዝና ህወሓት በጉዳዩ ላይ የሰጡት ምላሽም ሆነ ማብራሪያ የለም። ይበንዴ እንዳለ በህወሓትና ብልጽግና ትብብር የፈረሰው የፕሪቶሪያው ስምምነት እንዲከበር የአሜሪካ ሴኔት የውጭ ግንኙነት ኮሚቴ አባሉ ሴናተር ጂም ሪሽ ጠይቀዋል። ሴናተር ሪሽ በኮሚቴው ኦፊሻላዊ የኤክስ መለያ ላይ በለጠፉት መግለጫ ዩናይትድ ስቴትስ ጦርነቱን ለማስቆም መርዳቷን አስታውሰው የፕሪቶሪያው ስምምነት ባለመተግበሩ ምክንያት ሚሊዮኖች ፍትሕ እንዳጡ ጠቅሰዋል። አርማስ ተመልካቾቻችን በመቀጠልም የአፋሩን ውጊያ መሩ የተባሉ የህወሓት ጄኔራሎችና ወታደራዊ አመራሮችን በተመለከተ ወደምናቀርበው መረጃችን እናመራለን። የጠቅላይ ሚኒስትር አብይ አህመድ አማካሪ አቶ ጌታቸው ረዳ ትናንት አመሻሹን በይፋዊ የማህበራዊ ትስስር ገጻቸው ባስተላለፉት መልእክት በአፋር በኩል የተቀሰቀሰውን ውጊያ ፌዴራልን ወደ ግጭት ለማስገባት የሚደረግ ሙከራ መሆኑን በመግለጽ በቀዳሚነት ሌተር ጀኔራል ፍሳ ኪዳኑ ፍሳ ማንጁስና ሜጀር ጀኔራል ዮሐንስ ወልደ ጊዮርጊስን ተጠያቂ ናቸው ሲሉ ከሰዋል። ጣቢያችን ለመሆኑ እኒህ ጄኔራሎች ማን ናቸው ስንል ወታደራዊ መረጃዎችን ፈትሸናል። በቅድሚያ ጀኔራል ፍሳን እንመለከታለን። ጀነራሉ የአድዋ ተወላጅ ሲሆኑ ገና በልጅነታቸው ወደ ጫካ በመውረዳቸውና ከህወሓት ታጣቂዎች ጋር አብረው ያደጉ በመሆናቸው ቅጽል ስማቸው ማንጁስ ልጅ ተብሎ እንደሚጠራ የግል ማህደራቸው ያሳያል። ፍስሐ ኪዳኑ በህወሓት የስልጣን ዘመን በመከላከያ ውስጥ በተለያየ ኃላፊነት የቆዩ ሲሆን በተለይም የአማራ ወጣቶች ትግል በቀጠለበት በ2008 ዓ ም የምዕራብ እዝ ኃላፊ በመሆን ባህር ዳር ላይ ሆነው በርካታ ወጣቶች እንዲገደሉ፣ አማራና ቅማንት በሚል አንዱን የጎንደር ህዝብ ደማፋሳሽ ግጭት ውስጥ እንዲገባ ለጽንፈኛው ኮሚቴ ትጥቅና መረጃ በመስጠት ይታወሳሉ። ፍስሐ ኪዳኑ በ2011 ዓ ም ከምዕራብ እዝ ከተነሱ በኋላ በኒውዮርክ የኢትዮጵያ ወታደራዊ አታሼ ሆነው የተመደቡ ቢሆንም የጥቅምት 2013ቱ ጦርነት ሲጀመር ከአሜሪካ ወደ ሱዳን በመጓዝ ሱዳን ሆነው በማይካድራ ከ1600 በላይ የአማራ ተወላጆች ላይ የዘር ማጥፋት ወንጀል በመፈጸም የተሰደደውን የሳምሪ ገዳይ ቡድን ለመለሰው ማጥቃት ሲያደራጁ ቆይተዋል። እኒህ በአማራ ጥላቻ ተኮትኩተው ያደጉ የህወሀት ጄኔራል ወልቃይት ጠገዴ የብረት አጥር ሆኖ አልሰበር ሲላቸው ሶስተኛው ዙር ጦርነት ከተጀመረ በኋላ በግብፅ አንቶኖቭ ከሱዳን ወደ ሽሬ በመግባት ሶስተኛው ዙር ጦርነት ትግራይ ላይ ካሳለፉ በኋላ በፕሩተሪያው ስምምነት ራሳቸውንና ድርጅታቸውን አትርፈው ዳግም ወደ ስልጣን እንደመጡ የግል ማህደራቸው ያሳያል። እኒህ ጀኔራልና ሌሎች ጦረኛ የህወሀት ጀኔራሎች አሁን ላይ እየፈጠሩት ላለው ችግር ጠቅላይ ሚኒስተር አብይ አህመድና አገዛዛቸው ቀዳሚ ተጠ ጥያቄ ነው። ጀኔራል ፍሳ በሱዳን የሚገኘውን የህዋት ታጣቂ ቡድን በቅጥረኛ ተዋጊነት በማሰማራት ከአልቡርሃን ጎን በመሰለፍ ከመቀሌ በማስተባበር ቀጠናዊ ቀውስ በመጥመቅ ከሚታወቁ ደመቀዝቃዛ የህዋት ጀኔራሎች አንዱ ናቸው። በአቶ ጌታቸው ረዳ የጊዜያዊ አስተዳደር ዘመን ከኃላፊነት ተነስተው የነበሩት እኒህ ጀኔራል በታደሰ ወረደ ወደ ኃላፊነታቸው መመለሳቸው ይታወሳል። ጀነራሉ በአሁኑ ሰዓት የህወሓት ታጣቂ ኃይልን በበላይነት የሚመሩ ቁልፍ ሰው ሲሆኑ፣ ታጣቂ ቡድኑ ልክ እንደ ደርግ ራሱን በቻለ የጸጥታ ኮሚቴ የሚመራ ቢሆንም ፍስሀ የወቅቱ ቁልፍ ሰው ናቸው። ሌተናል ጄኔራል ፍስሀ ኪዳኑ በሱዳን የዲፕሎማቲክ ፓስፖርት ከሚንቀሳቀሱ ጄኔራሎች አንዱና ዋናው ሰው እንደሆኑ መረጃዎች ያሳያሉ። እኒህ ጄኔራል ባለፉት ሶስት ወራት ሁለት ጊዜ ወደ ሱዳን እየተጓዙ ሲሆን በሱዳን ቆይታቸው የጦር መሳሪያ ግዢና ድጋፍ የተመለከቱ ጉዳዮችን አሳክተው እንደተመለሱ በመረጃው ላይ ተመላክተዋል። ከሱዳን ወደ ትግራይ የገባው የጦር መሳሪያ የኤርትራ ነፃ መሬትን በመጠቀም እንደሆነ ነው የተጠቆመው። በሌሊት በሸራ የተሸፈኑ ተሽከርካሪዎች ወደ መቀሌና ሽሬ እንዲሁም ወደ ጦር ካምፖች መጓዛቸውን ከወታደራዊ መረጃው ላይ መረዳት ተችለዋል። ከፍተኛ ቁጥር ያለው ጦር መሳሪያ ከተራገፈባቸው የትግራይ ከተሞች መካከል መቀሌና ሽሬ ዋነኞቹ ናቸውም ተብለዋል። ወታደራዊ መረጃዎች እንደሚጠቁሙት ህዋት በአሁኑ ሰዓት የአጭር ርቀት ተወንጫፊ ላይት ሮኬቶች፣ አነስተኛ ድሮኖች እና ዘመናዊ የሚባለው ጸረ ታንክ ሚሳይል ወይንም ኮርኔት አንቲ ታንክ ታጥቋል። በተለይም ይህ ጸረ ታንክ ሚሳይል ዘመናዊ ታንኮችን ጨምሮ ዙ 23 የአየር መቃወሚያ ሙሉ በሙሉ ለመደምሰስ ትልቅ አቅም ያለው እንደሆነ የዘርፉ ባለሙያዎች ያስረዳሉ። ጦር መሳሪያዎቹ የገቡት ጀኔራል ፍሳ ማንጁስ ወደ ፖርት ሱዳን መሄዳቸውን ተከትሎ እንደሆነም መረጃዎች ያሳያሉ። ጀኔራሉ ጦር መሳሪያዎችን በግዥም ሆነ በእርዳታ መልክ ከሱዳን ወደ ትግራይ ለማስገባት ወደ ሱዳን በተደጋጋሚ የተጓዙ ሲሆን በቀጠለው የውክልና ጦርነት ውስጥ ከሁለቱ ተፋላሚ ኃይሎች ለጀኔራል አልቡርሃን ወግኖ የሚዋጋውን የህወሓት ታጣቂ ኃይል በገዳ ሀሪፍ፣ ከሰላ፣ ዋድ መዲኒና ፖርት ሱዳን ከተሞች የግንኙነት ቢሮ መክፈቱን መዘገባችን አይዘነጋም። ከሱዳን የመጣው ጦር መሳሪያ ወደ ግራ ካሶ ራያ ቆላማ ቀጠናዎች የአፋር ተዋሳኝና ደደቢት የህወሓት ወታደራዊ ካምፖችም እንደተወሰደ ታውቋል። በጌታቸው ረዳ የትናንት ምሽቱ ክስ ወደ አፋር ጦር አዘመቱ በሚል የተወነጀሉት ሁለተኛው ሰው ደግሞ ሜጀር ጀኔራል ዮሐንስ ወልደ ጊዮርጊስ በቅጽል ስማቸው ጆን መዲድ ናቸው። ጀኔራሉ በአሁኑ ሰዓት ቁልፍ ከሚባሉ የህወሓት ጀኔራሎች አንዱ ሲሆኑ፣ በድርጅቱ አጠራር የደቡብ ግንባር መሪ ናቸው። ይህም ከማይጨው ጀምሮ ስድስቱንም የራያ ወረዳዎች የሚሸፍን ወሳኝ ግንባር ሲሆን በዚህ ቀጠና ከአፋርና ከአማራ ጋር የሚዋሰኑ አካባቢዎች ያለው የታጣቂ ቡድኑ ስምሪት የሚሸፈነው በኒህ ጀኔራል ነው። ጀኔራሉ በቅርቡ ንግግራቸው ህዝብን የካዱ ጠላቶቻችንን ምሽግ ያደረጉ ሲሉ በጌታቸው ረዳና ጀኔራል ጻድቃን ላይ ግልጽ ዛቻ ማሰማታቸው ይታወሳል። የወቅቱ የህወት ቁልፍ ሰው የሆኑት ጀኔራል ዮሐንስ ወልደ ጊዮርጊስ በጀኔራል ጻድቃንና ጌታቸው ረዳ ቡድን ላይ ያደረጉት ዛቻ እንዲሁም ትናንት ምሽቱን በአፋር የተቀሰቀሰው ውጊያ ጻድቃንም ሆኑ ጌታቸው ረዳ በህዋት መቃብር ላይ ካልሆነ ህዋት ያለ መቀሌን መርገጥ እንደማይችሉ ተጨማሪ ማረጋገጫ ሆኖ ታይተዋል። አድማጭ ተመልካቾቻችን ምርጫቸውን ጣናት ሚን ስለምታደርጉ እናመሰግናለን። ብልጽግና አዲስ ኮማንዶ ጦር በሁሉም የኢትዮጵያ ክፍል ሊያሰማራ ነው ተባለ። የብልጽግናው አገዛዝ ልዩ የጸረ ሽብር ኮማንዶ ኃይል ሲል የጠራው ኃይል በመላው ኢትዮጵያ በተለይም ወሳኝ የተባሉ ከተሞችን እንዲጠብቅለት ለማሰማራት ከፍተኛ ዝግጅት ማድረጉ ተሰምተዋል። በጉዳዩ ላይ ማብራሪያ የሰጠው የፌዴራል ፖሊስ ቀጣዩን ስምሪት አመላክተዋል። ፌዴራል ፖሊስ በቅርቡ በሁሉም የሀገሪቱ አካባቢዎች የትኛውንም አይነት ግዳጅ ለመፈጸም የሚሰማራ በርካታ ልዩ የጸረ ሽብር ኮማንዶ ኃይል አሰልጥኖ ለማስመረቅ የመጨረሻ ምዕራፍ ላይ መድረሱ ታውቋል። ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በርካታ የልዩ ጸረ ሽብር ኮማንዶ ኃይል አሰልጥነን ለማስመረቅ የመጨረሻ ምዕራፍ ላይ ደርሰናል ሲሉ በበጀት አመቱ አንደኛ ሩብ አመት የእቅድ አፈጻጸም ማጠቃለያ ግምገማ ላይ መናገራቸውን ለጉዳዩ የቀረቡ ምንጮች ጠቁመዋል። ኮሚሽነር ጀነራሉ የፖሊስን አቅም በከፍተኛ ደረጃ የሚያሳድግና ተልኮን የሚያሳልጥ ዘመናዊ የትጥቅ አቅም በልዩ ሁኔታ መሟላቱን በመግለጽ ለበርካታ ወራት ልዩ ስልጠና እየወሰደ ያለ የልዩ ጸረ ሽብር ኮማንዶ ኃይል በቅርቡ ተመርቆ በመላ ባህላዊ ኢትዮጵያ የትኛውንም አይነት ግዳጅ ለመፈጸም ይሰማራል በማለት አያይዘው ጠቅሰዋል። ከሰሞኑ የፌዴራል ፖሊስ ለከፍተኛ ኮሚሽነሮቹ ለአሰብ ዘመቻ ተዘጋጁ ማለቱን ምንጮቻችን ዋቢ አድርገን መዘገባችን ይታወሳል። አሁን ፌዴራል ፖሊስ የልዩ ጸረ ሽብር ኮማንዶ ኃይል አሰማራለሁ ሲል ፖሊስ ድንበር ተሻጋሪ በሆነ ጦርነት ውስጥ የውጊያ አቅም ፈጥሮ ይሳተፋል በሚል ሳይሆን የመከላከያ ኃይሉ ለቋቸው የሚወጡ ወሳኝ ቦታዎችን እንደሚሸፍን፣ ከተሞችን በትጥቅ የመጠበቅ ሙሉ ኃላፊነት ይዞ ሊሰራ እንደሚችል ግን ይህ ዝግጅት አመላካች ሆነዋል። ብልጽግና ስጋት የሆነበት ጉዳይ ድንበር ተሻጋሪው ጦርነት በታወጀ ቅጽበት በከተሞች ሊነሳ የሚችል አመፅ ለፋኖ ኃይሎች የሚሰጠው እድል ነው ያሉት የመረጃው ምንጮች የፌደራል ፖሊስ እና የአዲስ አበባ ፖሊስ አስፈላጊነትም ከከተማ ስጋት ጋር የተያያዘ እንደሆነ የአዲሱ ስልጠናና ስምሪት ማሳያ ሆኖ ይቀርባል ተብሏል። የአፋሩ ጥቃት ምናልባትም ማሳሳቻ ሊሆን ይችላል። ሁሉም ትኩረቱ አፋር ላይ በሆነበት ሰዓት ጥቃቱ ወደ ወልቃይት ሊዞር ይችላል። እኛ ግን ሁሌም ዝግጁ ነን ሲሉ የተከዜዘብ አመራሮች ተናገሩ። ወታደራዊ አቅምና የውጊያ ችሎታው በፍጥነት በማደግ ላይ የሚገኘው የተከዜ ዘብ ህወሓት በአፋር በኩል የከፈተውን ማጥቃት ተከትሎ የተከዘ ዘብ ለሁሉም ነገር ዝግጁ ነው ያሉት ኮነነ የደመቀ ዘውዱ ናቸው። የአማራ ህዝብ የትግል አስኳል ከሆኑት የመታገያ አጀንዳዎች አንዱ የሆነው የወሰንና የማንነት ጉዳይ በዘላቂነት ድልን ለማጽናት ከተደራጁ አማራዊ ድሎች አንዱ የሆነው የተከዘ ዘብ የህወሓትን ወረራ ለመቀልበስ ከምንጊዜውም በላይ ዝግጁ መሆኑ ታውቋል። አንጻራዊ ነጻነቱን በእጁ አስገባው የወልቃይት ተገዴ አማራ በባህላዊ አደረጃጀት ራሱን ከወረራ ከመጠበቅ ባሻገር ህዝባዊ አቅም የሆነ መሆኑን የተከዜ ዘብ የተሰኘ ህዝባዊ ጦር በማደራጀት በምሽግ ውሎ በምሽግ በማደር ላይ እንደሚገኝ ይታወቃል። ጣቢያችን በቀደሙት ዘገባዎቹ እንዳመላክተው የተከዜ ዘብ በሁሉም ግንባር ማለትም ከተከዜ ተሻግሮ ወደ አማራ ርስት ለወረራ ሊመጣ የሚችለውን የህዋት ታጣቂ እንዲሁም የዚሁ ታጣቂ አካል የሆነውና በሱዳን በውክልና ውጊያ ተሰማርቶ የሚገኘው ኃይል ለዳግም ወረራ ሰርጎ እንዳይገባ በሁለቱም ግንባሮች የጸረ ወረራ ትግል በማድረግ ላይ ይገኛል። የትላንት ምሽቱን የአፋር ወረራ ተከትሎ በውልቃይት በኩል የህዋት ጀኔራሎች ወታደራዊ እንቅስቃሴና የወረራ ዝግጅት ምልክቶች መታየታቸው የተከዜ ዘብ በተጠንቀቅ እንዲቆም እንዳደረገው ታውቋል። ህዝባዊ አቅም የፈጠረው የተከዜዘው ዋና ተልእኮ የወልቃይት ጠገዴ አማራ በእጁ የገባውን አንጻራዊ ነጻነት በዘላቂነት ለማጽናት ያለመ እንደሆነ ይታወቃል። የተከዜ ዘብ አመራሮች እንደሚገልጹት ዛሬ የደረስንበት የትግል ሜዳ የወትሮ ዝግጁነት በማሳደግ በሁለት የትጥቅ አቅሞች ልቆ መገኘትን ይጠይቃል ይላሉ። አንደኛው በሀሳብ ትጥቅ ሲሆን፣ ሁለተኛው ደግሞ ከአባቶቻችን በወረስነው አርበኝነት መሰረት በብረት ትጥቅ አቅምና ተነቃነቃይ ዝግጁነትን ማሳደግ የሚጠይቅ ወሳኝ የትግል ጊዜ ላይ ነን ብለዋል። ከተከዜ ወዲህ ምድሩም ሰውም አማራ ነው ያሉት የተከዜ ዘብ አመራሩ ህዋት ተከዜን ተሻግሮ ለወረራ ቢመጣ የመጨረሻው እንደሚሆን ተናግረዋል። ሀገር እኛ አይደለም ከዚህ ተሻግረን መሬት ስጡልና አላለም። ከተከዜ ወደዚህ ማዶ ግን አማራ ነው መሬቱ፣ ሰው አማራ ነው። አማራ ሆነን እንድንኖር የሀሳብ ትጥቁም ሆነ የብረት ትጥቁ መዳረሻ ግቡ የተከዜ አዳኝ ትውልድ ተልእኮን ማሳካት ነው የሚሉት የተከዜ ዘብ አመራሩ፣ ለመጪው ትውልድ ነፃነትን እንጂ እዳን አናወርስም የሚል ዘላቂ አሸናፊነትን ያለመ ዝግጁነት እንዳላቸው አስረድተዋል። ዘላቂ አሸናፊነት ሲባል በሁለት መልኩ ነው ያሉት አመራሩ በአንደኛው ገጽ ዘላቂ የታሪክና ሕግ አሸናፊነት ሲሆን ሁለተኛው ገጽ ደግሞ የታሪክና የሕግ አሸናፊነታችንን አልቀበልም ብሎ ለዳግም ወረራ የሚነሳውን ወራሪውን ህወሓት የምንመክትበት ራስን የመሆን ክብር ሰማዕትነት ልንቀበል የተዘጋጀንለት የጸረ ወረራ ተጋድሏችን ነው ብለዋል። የተከዜ ዘብም ዳግም ለወረራ ተከዜን የሚሻገር ወራሪን የምናሳፍርበት የጸረ ወረራ ትግላችን መመከቻ ሕዝባዊ ክንዳችን ነው ብለዋል። የአማራ ህዝብ ለዘመናት ዋጋ የከፈለበት የማንነትና የወሰን ትግሉን በዘላቂ ድል ለመቋጨት ወራሪው ህወሓትን ከወረራ ሙከራዎቹ ሊመክት የሚችለው የትግል ዓላማ ጥራት ባለው በተደራጀ የአመራር ተዋረድ ባለው የታሪክና የትውልድን ጥያቄ በዘላቂነት ሊመለስ በሚችል ጠንካራ አደረጃጀት እንደሆነ አስረድተዋል። ከመቼውም ጊዜ በላይ ህዝባዊ አንድነትና ስትራቴጂካዊ አመራር ይዘን እናሳከዋለን። ለዚህ ግን አንጻራዊ ነፃነቱን ያገኘውን የወልቃይት ጠገዴ አማራ ህዝብ ላይ የወገን ትንኮሳ የሚፈጽሙ ኃይሎች ከድርጊታቸው ሊቆጠቡ ይገባል ብለዋል። በመጨረሻም የብልጽግና ቲንክታንክ ለኢሳያስ ቃለ ምልልስ ምላሽ ሰጥተዋል። እንግሊዝ በበኩሏ ለማደራደር ግፊት ጀምራለች ተብለዋል። ድንበር ተሻጋሪው የጦርነት ዝግጅት ግን አሁንም ተጠናክሮ ቀጥሏል። ብልጽግ እና በሆርን ሪቪው ቲንክታንክ ድረገጹ በኩል ለፕሬዚዳንት ኢሳያስ አፈወርቂ ቃለ ምልልስ የሰጠው ምላሽ ይንኑ ያሳያል። በፕሮፓጋንዳና በእውነታው መካከል የኢሳያስ የካይሮ ቃለ መጠየቅና የኤርትራ ክልላዊ አቀማመጥ በሚል ርዕስ የተነበበው ትንታኔ ማህደር ነሲቡ በሚል ስም የወጣ ሲሆን ጽሑፉ ባለፉ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በካይሮ በአረብኛ ቋንቋ ባደረጉት ቃለ ምልልስ ወታደራዊ ቤዝን፣ ቀይ ባህርን እንዲሁም የኢትዮጵያን ጉዳይ በተመለከቱ ላነሷቸው አነጋጋሪ ጉዳዮች ምላሽ ሰጥተዋል። ኢሳያስ በቃለ መጠይቃቸው ላይ ለአፍሪካ ቀንድ አለመረጋጋት ትልቁ ችግር የውጭ ኃይሎች ጣልቃ ገብነት ነው በማለት ሀገራቸው ቀይ ባህርን እንደ ዓለም አቀፍ የውሃ መስመር ለመጠበቅ ከግብጽ ጋር ራዕይ መጋራቷን መግለጻቸው ይታወሳል። ይህን ንግግራቸውን በመተቸት የሚጀምረው ትንታኔው ያስ የውጭ ጣልቃ ገብነት እራሳቸው ጋብዘው ሳለ የውጭ ጣልቃ ገብነት ለቀጠናው አለመረጋጋት በዋነኛ ምክንያት ኢሳያስ ቢገልጹም ኤርትራ በአንድ ወገን አፍሪካ ቀንድ ላይ ካልሆኑ ኃይሎች ጋር በአጋርነት መስራቷን ቀጥላለች ብለዋል። እንዲህ አይነቱ የኤርትራ አካሄድ የአፍሪካ ቀንድ ግዛት ያልሆነችው ግብጽ ተጽዕኖዋን እንድታሰፋ አስችሏታል የሚለው ትንታኔው የካይሮ ስትራቴጂካዊ ፍላጎት ኢትዮጵያን ማዳከምና በቀይ ባህርና በአባይ ላይ ያለውን አጀንዳ መገደብ ነው በማለት ኢሳያስን በጸረ ኢትዮጵያ አቋም ለማሳየት ሞክረዋል። የውጭ ኃይሎች ወታደራዊ ቤዝ የአካባቢ አለመረጋጋትን እንደሚያባብሱ ፕሬዚዳንቱ ቢገልጹም ኤርትራ ከግብጽ ጋር የነበራት አካሄድ ግን ከዚህ መረጋር የሚጋጭ ነው። የግብጽ ኃይሎች ወደ ሶማሊያ ለማሰማራት በዝግጅት ላይ እንደሆኑ መዘገቡን አስታውሶ ኢሳያስ የቀጠናው መረጋጋት አደጋ ላይ በሚጥል አካሄድ ከግብጽ ጋር ስትራቴጂክ አጋርነት መርጠዋል ሲል ኢሳያስን በመኮነን ደምድመዋል። እንዲህ አይነቱ መካረር ያሰጋው የእንግሊዝ መንግስት የአብይ አህመድና የኢሳያስ አፎወርቅ አስተዳደር ንግግር እንዲጀምሩ ግፊት ማድረጉን ዞብል ፖስት ዘግቧል። የእንግሊዝ መንግስት የማደራደር እንቅስቃሴ የጀመረው የአብይ ድንበር ተሻጋሪ ጦርነት ዝግጅት በአስመራ ላይ የፈጠረውን የወረራ ስጋት ተከትሎ ነው። ሳውዲ አረቢያ በቀይ ባህር ጉዳይ አብይና ኢሳያስን እንድታወያይ በእንግሊዝ በኩል ጥሪ ቀርቦላታል። የእንግሊዝ መንግስት ለሳውዲ አረቢያ ጥሪ ያቀረበው አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ በፈረንጆቹ አቆጣጠር 2018 ዓ ም ኢትዮጵያንና ኤርትራን ወደ ሰላም በማምጣት ረገድ የነበራትን የቀደመ ተሞክሮ ከግምት ውስጥ በማስገባት መሆኑን መረጃው አመላክተዋል። ከዚሁ ጋር ተያይዞ የሳውዲ አረቢያ መንግስት ከአዲሱ የእንግሊዝ መንግስት ጥሪ ቀደም ብሎ ኢሳያስና አብይን ለማወያየት ጥረት ማድረግ ጀምሮ ነበር። ሂደቱና ውጤቱ ይፋ ባይደረግም በሁለቱ መሪዎች መካከል ሁለት ጊዜ ውይይት ተደርጎ ያለ ስምምነት መለያየታቸውን መረጃዎቹ ይጠቁማሉ። የእንግሊዝ መንግስት ድርድር እንዲጀመር በይፋ ጫና ማድረጉ ጀምረዋል ከመባሉ ጋር ተያይዞ አብይ አህመድ በቅርቡ ባደረጉት የፓርላማ ንግግር ላይ የኢትዮጵያ የባህር በር ጥያቄ በአግባቡ ምላሽ እንዲያገኝ የዓለም አቀፉን ማህበረሰብ አሸማግሉን እያልን ነው ሲሉ መደመጣቸው አይዘነጋም። ቀጠል አድርገውም የባህር በርና ወደብ ፍላጎት ወደ ጦርነት ሊያመራ እንደሚችል መናገራቸው ይታወሳል። ይህንን ተከትሎ ለአፍሪካ ቀንድ ቀውስ ቀዳሚ ታሪካዊ ተጠያቂነት ያለባት እንግሊዝ በመንግስቷ በኩል ሰላምና መረጋጋት ይስፈን ማለት ጀምራለች ቢባልም ሲሆን ለንግግር ጫና በመፍጠር ላይ ነው የተባለው የእንግሊዝ መንግስትም ሆነ ወደ ንግግር ግቡ የተባሉት የአብይና ኢሳያስ አስተዳደር እስካሁን ድረስ በጉዳዩ ላይ ይፋዊ አስተያየት አልሰጡም። ክብራትና ክብራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ለባይ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኖ በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን ናቀርባለን። ጣና ሳትላይት ቲቪ ከአቅ ጋር።